ዛሬ ነጠላ ማድረግን የከለከለ ነገ የአንገትን ማተብ ይከለክላል። ይህ ማስታወቂያ በጋምቢላ ዩኒቨርሲቲ የኦርቶዶክስ ተማሪዎች ላይ የተጻፈ ሃይማኖት ተኮር የማንቋሸሻና የአምልኮት ነጻነትን የነፈገ ብቻ ሳይሆን ኢትዮጵያዊ አለባበስና እሴትን ጭምር የደፈጠጠ ስለሆነ ሁሉም ኢትዮጵያዊ ሊቃወመው ይገባል ተብሏል። ይህንን መረጃ በስፋት እንመለከታለን። ሊቀ ሊቃውንት ስምዐ ኮነ በአገልግሎታቸው የሚታወቁ በመምህርነታቸው የሚነገርላቸው ናቸው። አገልግሎቴ ወደ እጅ የምኖረው ኑሮዬ ነው። መምህርነት እጅግ ከባድና በዚህ ዘመን አስጨናቂ ስራ ነው ይላሉ። ሊቀ ሊቃውንት ስምዐ ኮነ ለኦርቶዶክሳውያኑ ያስተላለፉትና ስለ ራሳቸው ያወጉት እውነት ምንድን ነው? በስፋት እናስደምጣቸዋለን። በአውሮፓ ትልቁ ካቴድራል የተባለው የኦርቶዶክስ ቤተ ክርስቲያንንም በተመለከተ ሰፋ ያለ ትንታኔን በዝርዝር መረጃችን ይዘንላቸዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ቻናል ላይ የተለያዩ ሃይማኖታዊ መረጃዎች በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ዛሬ ነጠላ ማድረግን የከለከለ ነገ የአንገትን ማተብ ይከለክላል። ይህ ማስታወቂያ በጋምቤላ ዩኒቨርሲቲ የኦርቶዶክስ ተማሪዎች ላይ የተጻፈ ሃይማኖት ተኮር የማሸማቀቂያና የአምልኮት ነፃነትን የነፈገ ብቻ ሳይሆን ኢትዮጵያዊ አለባበስና ሴትን ጭምርም የደፈጠጠ ስለሆነ ሁሉም ኢትዮጵያዊ ሊቃወመው ይገባል። ከዚህ በፊት ሃይማኖታዊት ሀዋሳ ዩኒቨርሲቲ ውስጥ መንግስት ስልጣንን ሽፋን ያደረገ ሃይማኖታዊ አድሎ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ መፈጸሙን በጋር ተያይዞታል ሲለው የመለኮት ጉብኝት ብሎ ከካዝናው በበጀት ሲለው ደግሞ አንድን ፓስተርና ነብይ የተባለን ሰው በሙዚቃ ማርሽ ባንድ በወታደር ሲያስታጅብ በአደባባይ እንደፈለጉ እንዲሳደቡ ሲፈቅድም ከሌሎች ጋር ከቤተ መንግስት እስከ ክልሎች ድረስ አብሮ ሲያፈጥርና ሲያስፈጥንም፣ ኦርቶዶክስ ግን ያላትን እንኳን ሊያከብርላት ይቅርና ስርዓቷንም መገለጫዋንም እየነጠቅና እየነጠቅና እየከለከለ ይገኛል። ዛሬ በእንቁላል ያልተቀጣ ነገር ነገ ማጣፊያው ከባድ ነው፣ በቃ ልንል ይገባል። ለዘብተኝነታችን በሃይማኖታችን ጉዳይ አይናፋርነታችንን አውልቀን ልንጥል እና በሁሉም አቅጣጫ ዘመኑ በፈጠረው ፕላትፎርም ሁሉ በሕይወታችንም ተጽዕኖ መፍጠር የግድ ይደናል። በሃይማኖት ጉዳይ የዳር ተመልካች መሆን አይቻልም በማለት ይህንን ጉዳይ በተመለከተም የተለያዩ መረጃዎች በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ ይገኛሉ። ሊቀ ሊቃውንት ስምዐ ኮነ መልእክታቸውን አጋርተዋል ተገኝቷል አገልግሎቴን ወድጄ የምኖረው ኑሮዬ ነው። መምህርነት እጅግ ከባድና በዚህ ዘመን አስጨናቂ ስራ ነው። ቢሆንም ውጤቱ ድካምን የሚያስረሳ እንደ መምህርነት ያለ መልካም እድልም አይገኝም ይላሉ። እኔ የመረጥኩት መልካም እድል ፈጣሪን የማመሰግንበት ስጦታዬ ሌላም አይደለም መምህርነቴ ነው። ከሁሉም ነገር አስበልጠዋለሁ። ጌታዬ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ቃል ከገባላቸው ደቀ መዛሙርት ጋር አድሮና እንድኖር ስለፈቀደልኝ ፈጣሪን አመሰግናለሁ። ጴጥሮስ በዚህ መኖር መልካም ነው ብሎ በተመኘበት ቦታ ስላኖረኝ ሁልጊዜም በዚህ ነገር ደስ ብሎኝ ይኖራለሁ። የዛሬ ሰባት ዓመት ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ስራ አስኪያጅ የባህር ዳር ሀገረ ስብከት ሊቀ ጳጳስና ሊቀ ጳጳስ መርቀው በሰጡኝ የአቡነ ተክለ ሃይማኖት ገዳም ውስጥ በተመሰረተው የምስክር ጉባኤ ቤት እገኛለሁ። ያ ቀን አለፈ፣ ሌላ ቀን መጣ። ቀናት እየተመላለሱ ወራትም ዓመታትን እየተኩ እነሆ ዛሬ ሰባት ዓመት ሆነ። ከዚህ አስቀድሞ በፍኖተ ሰላም በምስራቅ ፀሐይ የአቡነ ቶማስ መታሰቢያ ጉባኤ ቤት ዛሬ በመ መምህር ገብረመድን መድን እንየው የሚመራው ጉባኤ ቤት ላይ ለአምስት ዓመታት ባህር ዳር ከመጣው በኋላ ለሰባት ዓመታት በድምሩ አስራ ሁለት ዓመታትን በጉባኤ ቤት አሳልፌያለሁ። ከመጀመሪያው ጀምሮ ያጋጠሙኝን ደቀ መዛሙርት እንደ ወንድሞቼ ነበሩ። አንድም ቀን ከነሱ አንዳቸው አስከፍተውኝ ያውቁም። እኔም እነሱን ለማስደሰት የራሴን ደስታ ሰውቻለሁ። ያለ እነርሱ መኖር አልችልም። እነርሱም ከአይናቸው ስጠፋ ደስ አይላቸውም። እውነተኛውን ፍቅር ጉባኤ ቤት ስለማየው ሌላ ቦታ ላይ ብዙ መቆየት አልችልም። በእነዚህ ዓመታት አብራችሁኝ የነበራችሁ ዛሬም ያላችሁ ወንድሞቼ ደቀ መዛሙርት እንኳን ለሰባተኛው ዓመት አደረሰን። ጉባኤያችን ሳይፈታ ወንበራችን ሳይታጠፍ አትሮንሳችን ሳይመለስ እዚህ በመድረሳችን እንኳን ደስ አላችሁ። ብፁዕ አባታችን በእነዚህ ዓመታት እኔን በአእምሮ ለማሳደግ ያሳዩት ጥረት ሁሉንም አደንቃለሁ። የዛሬ ሰባት ዓመት የተከሉት ተክል እዚህ ደርሶሎታል። እንኳን ደስ አሉት። የባህር ዳር ሀገረ ስብከት ዋና ስራ አስገድ መላከ ሰላም ኤፍሬም ሙሉ ዓለምና የሀገረ ስብከቱን ሁሉንም የመምሪያ ኃላፊዎችና ሰራተኞችም አመሰግናለሁ። በእነዚህ ዓመታት ውስጥ በዚህ ጉዞዬ አብራችሁኝ የተጓዛችሁ፣ እንቅፋቴን ከመንገዴ ያስወገዳችሁ፣ ለድካሜ ምርኩዝ የሆናችሁ የኮሚቴ አባላት ስንቅ ያቀበላችሁኝ፣ በየአገሩ የምትገኙ አባቶቻችን ካህናት፣ ከልጆቻችሁ እንዳንዱ አድርጋችሁ የመገባችሁኝ ምእመናን፣ በጎደለን ሁሉ የደረሳችሁልን፣ በጀት የሌለውን ተቋም እንደ መምራት ከባድ ነገር የለም። ነገር ግን አንዳች ሳይጎድልብን እዚህ ደርሰናል። እናመሰግናለን ሲሉ ሊቀ ሊቃውንት ስምዐ ኮነ መላከ ተናግረዋል። በአውሮፓ ትልቁ ካቴድራል በወርቅ በከበሩ ማዕድናትና በውድ እምነበረድ የተገረባው ጥንታዊው የቅዱስ አሌክሳንደር ናቫስኪ የቡልጋሪያ ኦርቶዶክስ ቤተክርስቲያን በቡልጋሪያ ዋና ከተማ በሶፊያ እምብርት ውስጥ የሚገኘው በምስራቅ አውሮፓ ከሚገኙት በጣም ታዋቂ ምልክቶች አንዱ ነው። በአስደናቂው አርኪቴክቸር ባለብዙ ታሪክና መንፈሳዊ ጠቀሜታው የሚታወቀው ካቴድራሉ ለቅዱስ አሌክሳንደር ኔቪስኪ የተሰጠ የሐውልትም መዋቅር የቡልጋሪያ ባልና የኦርቶዶክስ ክርስትና እምነት ምስክርነት ተደርጎ ይወሰድ። በወርቅ የተሰሩ ጉልላቶች ውጪው ነጭና አረንጓዴ እብነበረድ በሶፊያ ሰማይ ስር በደመቀ ሁኔታ ያበራሉ። ውስጡ በጣሊያን እብነበረድ፣ በብራዚል ኦንኪስ እና በሚያማምሩ ሞዛይኮች ያጌጠ፣ አወቃቀሩም ንጉሳዊ ሆኖ ረጋ ያለ መልክን ይሰጣል። ካቴድራሉ በ1882 እና 1912 መካከል እንደተገነባ የሚነገርለት ሲሆን ለዜጎቹም ከሃይማኖታዊ ቦታ በላይ ነው። የቡልጋሪያ ዜጎችም ይህ የቡልጋሪያ ታሪክ የመቋቋምና የባህል መለያ ምልክት ነው ሲሉ ይደመጣሉ። በስነ ህንፃ ውበቱ በቶ በመንፈሳዊ ጠቀሜታው፣ ወይም በታሪክ ሁኔታው እንዲሁም የኒዮ ባዛንታይ አርክቴክቸር ድንቅ ስራ ሲሆን ባህላዊውን የምስራቅ ኦርቶዶክስ ንድፍ ከትልቅና ግዙፍ ባሪያት ጋር በማዋደም የተገነባው የቅዱስ አሌክሳንደር ኒቬስኪ ካቴድራል መጠኑና ውስብስብነቱ ባለም ላይ ካሉ ትልልቅ የኦርቶዶክስ ካቴድራሎች አንዱም ያደርገዋል። ከካቴድራሉ ስር በአውሮፓ ውስጥ ካሉት በጣም ሰፊ የኦርቶዶክስ ክርስትና አዶች ስብስብ ውስጥም አንዱ የሆነ ክሪፕትም አለ። ማዕከለ ስዕላቱ የሃይማኖታዊ ጥበብና የታሪክ ውድ ሀብት ነው። ለቅዱስ አሌክሳንደር የቡልጋሪያ ባህልና የኦርቶዶክስ ክርስትና እምነት ምስክር ነው። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። ቸር ቆዩልን።